እና አርባ ሺህ ብር፣ ሰላሳ ሺህ ብር እንዲሁም ደግሞ ስልሳ ሺህ ብር አጠቃላይ መቶ ሺህ ብር ማለት ነው። እና የእውነት ለመናገር እኔ የሆነ ነገር አድርጌ በኋላ አይቆጨኝም እንዲቆጨኝም አልፈልግም። አስቤበት ነው ዕቃ ስገዛ እና ነገር ግን በተለይ ደግሞ ወይኔ የሆነ ደስ የሚልም ነገር አለው። የሆነ ዕቃ ደግሞ ስትመርጡ በተለይ ወደ ህይወታችሁ ሰው ካለ በህይወታችሁ ውስጥ ሰው ካለ የወደፊት ባል ምናም ብላችሁ ካሰባችሁ ከእሱ ጋር በተለይ የወንድ ልጅ እና የሴት ልጅ ምርጫ በጣም የተለያየ ነው። እና ግን እኔ ብዙ ጊዜውን ብዙ ነገሩን አሳልፌ ወይ ለእህቶች ነው ምሰጠው ወይ ደግሞ ለእሱ ነው ምንትንም ነው ምረጥ ምለው፣ እና በጣም ከባድ ነበረ። ሰላም ሰላም እንዲናችሁ ውድ ሀገሬ ልጆች እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። ሙሉዓለም ነኝ። ዛሬ በሌላ ቪዲዮ በሌላ እርስ መጥቻለሁ። ዛሬ ቤት አይደለሁም ያለሁት ሰው ቤት ነኝ ያለሁት። ቤቱ እራሱ ተቀይሯል እና ቤት አይደለሁም ያለሁት ሌላ ቦታ ነኝ ያለሁት ለስራ ሂጅ እና ዛሬ ቪዲዮ እሰራለሁ ብዬ ተጋንትን አልተመቸኝም። ዛሬ የሆነ ቪዲዮ ልሰራላችሁ ተገደድኩኝ እንግዲህ እንግዲህ እዚህ ጋር ቪዲዮ ላይ የማስቀምጥላችሁ ዛሬ ሰለ መብራት ወይም ደግሞ የቤት አምፖል ነው የሚባለው ወይስ መብራት ነው ወይስ አምፖል? ሰለሱ እነጋችኋለሁኝ። ምክንያቱም እኔ እንዳልኳችሁ እቃ ሳሟላ እያንዳንድ ነገሯ እኔ እራሴ ማለት ነው ከራሴ እራሴ ሰላየሁት፣ ይሄ እዚህ ጋር መጥቼ እምዋሻው ምናምን እዚህ ጋር ለማስተዋወቅ ገንዘብ ተከፍሎኝ ምናምን አይደለም በት በቃ ያሰባችሁ ካላችሁ ምናልባት አንዳንድ ጊዜ እኔም ዩቲዩብ ላይ ሰርች አደርጋለሁ፣ እቃ ስፈልግ የእንትን ዋጋ ስንት ነው ምናምን እንላለሁ። ግን አይመጣጠንም። በእርግጥ ዛሬ የገዛችሁት እቃና ነገ የገዛችሁት እቃ አንድ አይደለም። ስለዚህ ሰገሱ ልነጋችሁ መጣለሁኝ መጣለሁ ብዬ ነበረ እዚህ እሱን ልነጋችሁ መጥቻለሁ። መጀመሪያ ቤቴ ቀለም ቀለም መብራት አምፖል ምናምን ገና አልተገጠመም። ቀለሙ አልተቀባም። ቀለሙ እኔ ራሴ ስሄድ ነው የሚቀባው። በነጋሽ እኔ ቀረብ ምናምን መቀባት በጣም ደስ ይለኛል። የወንድ ስራ ነገር ደስ ይለኛል። እና እግዚአብሔር ከፈቀደ እኔ ስሄድ ቢቀባ ደስ ይለኛል። እኔ ራሴ ማለት ነው አብሬ ባስቀባ ብቀባ ደስ ይለኛል። ነገር ግን እንዳየው ጸባይ። እና ውዶችዬ ቻናሌን ሰብስክራይብ አድርጉ፣ ቪዲዮዬን ደግሞ ከወደዳችሁት ላይክ በማድረግ ጀምሩት። እና መብራት የመብራት ዋጋ እነግራችኋለሁ። እዚህ ጋ ያስቀመጥኩላችሁ መብራት አምፖል እኔ የገዛሁት ነው እና የአጠቃላይ መብራት ራሱ እኔ እንደ ምን አልኩኝ፣ ዜሮ አምፖል ሊሆን ችግር የለውም አልኩኝ። በጣም ተወዶ ማለት ነው ዜሮ አምፖል ማለት አይነው እኔ ችግር የለብኝም መብራት ያን ያህል ግን፣ እንደዚህ ለፍተሽ እንደዚህ ሰርተሽማ ያለ መብራት አያምርም። መብራት ማማር አለበት። ይሄ አሁን አዲስ የመጣ ፎቆች፣ አንዳንድ ቤቶች ጂም ላይት የሚመስል ይሄ ብልጭ ድርግም ብልጭ ድርግም የሚለውን ነገር እኔ አልወደውም እና በቃ ደስ ደስ የሚል መብራት እንዲኖር እፈልግ ነበረ። ሶ የሳሎን፣ የበረንዳ፣ የክችን፣ የመኝታ ቤት የሻወር ቤት አምፖል አጠቃላይ ሂሳቡን እነጋችኋለሁ ግን እኔ አልመረጥኩትም። እኔ ለአቦ ዋጋ ነው የሰጠሁት። እሱ ያው ወንድ ስለሆነ ያውቃል ስለ አንዳንድ እቃዎች ስለሚያውቅ የመብራት አምፖር እኔ አልመረጥኩኝም። ምረጥና አንተ የመረጥከውን ግዛ፣ ከዛ ትልክልኛለህ ምናምን አልኩት። ላከልኝ። ወድጀዋለሁ። በተለይ የሳሎኑ በጣም ወድጀዋለሁ። ምክንያቱም የእኔ ቤት ኮርኒሱ በጣም ይሄ እንትኑ በጣም እንትን ነው። በጣም እንትን በጣም ሰማይ ነው። በጣም ትልቅ ነው ማለት በቃ ፎቅ ነው የሚመስለው እና ያሳለው ሆነ በጣም ያምራል ብዬ አስባለሁኝ። እና አጠቃላይ ዋጋዎቹን እነግራችኋለሁ በዚህ አጋጣሚ ሶፋ አዝዣለሁኝ ጠረጴዛም አዝዣለሁኝ። በጣም ውድ ነው። እሱን ቀብድ ተከፍሏል፣ ቀብድ ከፍለናል። ነገር ግን ዞሮ ዞሮ ሶፋውን ምናምን ኮሚኒቲ ላይ ፖስትቸው ነበር ፌስቡክ ላይ ማ ነው ዩቲዩብ ላይ ፖስትቸው፣ ብዙዎቻችሁ መቅጣችሁታል። የአምራሪ ያላችሁኝ ያላችሁና፣ ሶፋ በጣም ውድ ነው። ያው ስምንት ሰው የሚያስቀምጥ ነው። እኔ ደግሞ ከቤቴ ስፋት ጋር ከቤቴ እንትን ጋር የሚሄድ ስለሆነ የመረጥኩት ማለቴ ቤቴ ሳሎኔ በጣም ሰፊ አይደለም። ማለት ያው መጀመሪያ ምን እንትን ስል የምግብ ጠረጴዛና ሶፋ ቲቪ የሚያስቀምጥ ነበረ ያልኩት። እኔ አሁን አላቅም፣ ስለ ቤት ያኔ ስንት ማይትር ይሁን ስንት ካሬ ይሁን ቤተሰቦች ስለሆኑ እንደዛልኳቸው። ግን ትንሽ ሳይጠባ አይቀርም። ግን ያው እንዳልኳችሁ ስምንት ሶፋ ስምንት ሶፋ ሳይሆን ስምንት ሰው የሚያስቀምጥ ሶፋ እንዲሁም ደግሞ ስድስት ጠረጴዛ የምግብ ቴብር ማለት ነው እሱን አድርጌ አዝዣለሁኝ ቀብድ ከፍ ያለው አጠቃላይ ወንበሩ የምግብ ጠረጴዛዎቹ አሁን የመጡት ፋሽኖች ስለሆኑ እነሱ ቦታ ይዙ ሶፋ በነገራችን ላይ አንድ ነገር ልንገራችሁ ቤታችሁን ማጥበብም ማስፋትም የምትችሉት እናንተ ናችሁ ስለዚህ እኔ ቤቴ ጠባብ ስለሆነች ከቤቴ ጋር የሚሄድ ነው ማለት ቤት የሚበቃኝን ያህል ነው። እንትን የምገዛው የማሰራው እና ሶ ሶፋውም የመረጥኩት ሶፋ ቦታ ይዝም፣ ወንበሩም ደግሞ እኔ የፈለግኩት ማለት እንደዚህ ከባለቤቴ ጋር ወይም ደግሞ እንደዚህ ከራሴ ጋር ቴብር ስንመርጥ እኔ የመረጥኳቸው ነበሩ። ከዚያ እንደገና እሱ ደግሞ የፈለገው የጣውላው ሆኖ ጣውላ ከሁሉም ጋር ማች ያደርጋል፣ በዛ ላይም ቻይ ነው ምናምን ብሎ ነበረ ግን እኔም ሀሳቡን ተስማምቼ ነበረ ግን ስናስበው ከቤታችን ሊጠብ ሆነ፣ የጣውላ ወንበር ቦታ ይይዛል። አሁን አዲስ የመጡት ፋሽኖች በጣም አዲስ የመጡት ቆንጆ ማለት አንዳንዴ እቃ ስትገዙ የሚበላሹ የምታበራሹትም እናንተ ናቸው። እቃ በስነ ስርዓት ከያዛችሁ የምታንቋቅቁ ከሆነ በስነ ስርዓት የማታነሱ ከሆነ ሊሰበር ይችላል ማንኛውም ነገር እና ግን ያው እኔ ከእግዚአብሔር ብሎ ያው የምፈልገው አይነት ጠረጴዛ ተለያይተን ነበር እሱ ሌላ እኔ ሌላ። ግን መጨረሻ ላይ በእኔ ሀሳብም ተስማማ። ከዛም አንተ እሺ፣ ደስ እንዳለ አንተ በሁለታችን ምርጫ እየጠራው ይሁን ምናም ብዬ ነበረ። ስናስበው ደግሞ እሱ ቤቱ ሊጠበስ ሰረሚችል ብለን እነዚህ አሉ። ጠረጴዛ በክብ አድርጌ አሳያቸዋለሁ፣ ፖስታቸው ፖስተዋለሁ ሲያርቅ ከዛ። ማለት ስድስት ወንበር ናቸው በጣም ቦታ ይዙም በፈለጋችሁት ቦታ እዛም ብትሁ እዛም ብትሁ በጣም ቀለል ያሉ ናቸው። እነሱን አዘናል እና ሶፋውን አጠቃላይ ሶፋ ስድስት ወንበር ከነጠረጴዛው መቶ ሺህ ብር ነበር የተነጋገርነው። ግን መጨረሻ ላይ ወንበሮቹ እነዚህ ማቴሪያሎቹ ምናምን ትንሽ ተወደዋል ሰላለ ሰውዬው። ነገር ግን እስኪ እሱ አሁን ካልጨመረብኝ በመቶ ሺ ብር ነው የተነጋገርነው ግን መጨረሻ ላይ ወንበር ስንመር ስንቀይር ምናምን በዚህ ከሆነ ይጨምራል ምናምን እንሰላለን፣ ግን ከአስር ሺ በላይ የሚጨምር አይመስለኝም። ሰውዬው ደንበኛም ስለሆነ አጠቃላይ የምግብ ጠረጴዛና ሶፋ መቶ ሺ ብር ነው የታዘዘው ማለት ነው። ቀብድ ከፍ ያለው ሌላውን ቀስ እየከፍላለሁ ማለት ነው። ከዛ ቀጥሮ ደግሞ ሌላ የሚያስፈልጉ እቃዎች አሉ። በተለይ ደግሞ የኩሽና እቃ ማጠቢያ ይሄ ሁለት የኛ የኔ ኩሽና ማጠቢያ የእቃ ማጠቢያ ማለት ነው። ሁለት ነው ሁለት ስላችሁ ሁለት እንትና ያለው እዚጋ በሳሙና ስታሹ እዚጋ ማለቅለቂያ። እሱንም ለመግዛት አስቤ ያለሁኝ። ብቻ አሁን ገና የሚቀሩ ብዙ ነገሮች አሉ። በነገራችን ላይ በጣም ከባድ ነው። በጣም ከባድ ነው። የኩሽና እቃ አለ ገና፣ ከችን ታብኔት አለ ይሄ እቃ ማጠቢያ፣ እሱን እየጠየቅን ነው ግን ያው ሶፋ ጠረጴዛ ታዟል። ከዛ መብራት ተገዝቷል። መብራቱ የሽንት ቤት የሳሎን የክችን አጠቃላይ፣ በነገራችን ላይ እናንተ እንደመረጣችሁት ይሆናል። ያን ያህል ክፍር አገር ስታዙና አዲስ አበባ ስትገዙ አንድ አይደለም። እቃት በተቻላችሁ መጠን ስትገዙ አዲስ አበባ ግዙ ከአዲስ አበባ ገዝታችሁ ክፍለ ሀገር መውሰድ ይቻላችኋል። ከአንዱ ከአንዱ ዕቃ ተራርፋችሁ ለትራንስፖርት ብትከፉ ይቻላል። ምክንያቱም በጣም ውድ ነው፣ ክፍለ ሀገር አያማርጣችሁም። ስለዚህ እኔ ከአዲስ አበባ ስለሆነ እና ምን ለማለት ፈልጌ ነው፣ መብራት አጠቃላይ ሰላሳ አምስት ሺህ ብር የከፈርኩት ማለት ነው። ለመብራት ያስላችሁ፣ የሳሎኑ ብቻ ሀያ ሺህ ብር ነው የሳሎኑ ብቻ ሀያ ሺ ብር ነው። የሌሎቹ የበረንዳ፣ የምኝታ ቤት፣ የክችን፣ የኮሪደር እንዲሁም ደግሞ የሽንት ቤት፣ የሻወር ቤት እነሱ እነሱ ቀለል ያሉ ስለሆኑ ግን ማች የሚሆን ከሁሉም ጋር ማለት አንዳንድ ጊዜ አሁን ውጭ አገርታዩ ከሆነ ቤት ብዙም ያን ያህል መብራት ላይ ምን ላይ አይጨነቁ፣ ታውቃላችሁ ቤት ብዙም ያን ያህል አይደለም። ግን ኢትዮጵያ ደግሞ ቤት ሲሰራ ታውቃላችሁ እንዴት እንደሚያምር እንዴት ቆንጆ እንደሚሆን ምናምን ነገር እና አጠቃላይ ለመብራት እያወጣሁት ሰላሳ አምስት ሺህ ብር፣ ለሶፋና ለጠረጴዛ መቶ ሺህ ብር። እርግጠኛ ነኝ ሰውዬው ከአስር ሺህ ብር በላይ አይጨምርም። ያው እርግጠኛ ስለሆንኩ ነው መቶ ከአስር ሺህ ብር፣ ከዛ ደግሞ እዚህኛው ሰላሳ አምስት ሺህ ብር አጠቃላይ መቶ አርባ አምስት ሺህ ብር ማለት ነው። አስቡ ዊዊ መቶ አርባ አምስት ሺ ብር ካላችሁ እኮ በፊት ኢትዮጵያ ገብታችሁ ንግድ የምትነግዱበት ነው። እኔ አስታውሳለሁ። አዲስ አበባ እያለው አንዷ በጣም ተቀጠር ሷ ጋር ሰራ ነበረ ቡቲክ ቤት ማለት ነው እና ከዱባይ ሰርታ መታ በሀምሳ ሺ ብር ነው ቡቲክ ቤት የከፈተችው ማለት ነው። አስቡት። አሁን ላይ መቶ ሺ ብር ምንም ነው በቃ መቶ ሺ ብር ምንም ፍሪጅ ባለ ሁለት ተከፋችሁ አርባ ሺ ብር እርሳስ ከራር ነው በጣም የሚያምረው የውጩ ለምስጠ ይቅ ያለው ግን አልገዘውም አንዳንድ ነገሮች ጠይቅ ያለሁ ግን በጣም ውድ ነው። የዕቃ ማጠቢያ ሶሪ የልብስ ማጠቢያ እሱ በኪሎ ስለሆነ እስከፈለጋችሁበት ሀያ አምስት ሺ ብርም አለ ሰላሳ አምስት ሺ ብርም አለ አርባ ሺ ብርም አለ ስልሳ ሺ ብርም አለ ሰባ አምስት ሺ ብርም አለ እንደ ኪሎ ስለሆነ። ግን ይሄ አሁን ለምሳሌ ሀያ ሰላሳ ሺ ብር ሀያ ሺ ብር አምፖል ነው እንጂ ከዛ ውጭ ግን የምትገዙት ነገር በጣም ከባድ ነው። በጣም ይሄ ጥሪያቸው ምናምን ይከብዳል። ግን ለጊዜው እነዚህ ሶስት ነገሮች ማለት ተገዝተዋል እና መብራት በፈለጋችሁት በአቅማችሁ እስከ ሶስት ሽም እስከ ሁለት ሽም አለ። ግን የእናንተ ፍላጎት ነው። ግን ቆንጆ ቤት ሰርታችሁ ደግሞ ያለ አምፖል ያለ መብራት አያምርም። ስለዚህ ይህ ብልጭ ድርግም ምናምን የሚለውን ትታችሁ ቆንጆ መብራት በቃ አለቀ። እንደዛ አድርጎ እና እውነት ለመናገር ደስ ብሎኛል፣ ደስ ብሎኛል የምላችሁ በተለይ እቃ ስትመርጡ፣ እቃ ስታዙ፣ እቃ እንት ስትሩ በጣም ነው የምትጨቃጨቁት። በጣም ነው በሀሳብ በከረር በምናምን አትስማሙም። በተለይ ደግሞ ማለት በቃ የሆነ ሰው ወደ ህይወታችሁ ከመጣ እና ከዛ ሰው ጋር ወደፊት ትዳር ይዛለው ብላችሁ አስባችሁ ከሱ ጋር እሱን በሚችለው እናንተን በምትችሉት እቃ ለማሟላት አብራችሁ ለመኖር ትዳር ለመመስረት ልጆች ለመጎል የምትታገሩ በቃ የሆነ ደስ የሚል ነገር አለው በነገራችን ላይ እና ውዶቼ፣ የእውነት በጣም ነው ደስ የሚለው። ስለዚህ እንደኔ ያው ከስደት መቅስ ትዳር አስባችሁ እንደዚህ ስደት ላይ ሆናችሁ እቃ እያሟላችሁ ላላችሁ እህቶቼ ፈጣሪ ያግዛችሁ፣ ፈጣሪ ብርታቱን ይስጣችሁ እና እኔ ይሄንን ነው የምለው። ሰው የቤት መብራት ይሄን ይመስላል። ቀጣይ ደግሞ ሶፋ እና ጠረጴዛው አሳያችኋለሁኝ፣ ግን እንደምትወዱት ተስፋ አደርጋለሁ። ሶፋውን ወረድኝ የአምራር ብላችሁኛ ብዙ ልጆች እኔም ወድጀዋለሁ። እውነት ለመናገር ማለት ነው። ከዚህ በኋላ ግን ሌላው አልመርጥ በጣም ነው ራስ የሚያምረው፣ በተለይ እቃ በጣም ነው። በእርግጥ ከዚህ በኋላ ሶፋ፣ ጠረጴዛ፣ እነዚህ ከታዘዙ ሌላው ምንም አያስቸግርም። ፍሪጅ ፍሪጅ ነው፣ ፍሪጅ የሚያምረው ሳስከረር ነው። ልብስ አጠሚያ ማሽን ነው፣ ያው ማሽን ነው። ስሪን ስቶቭ፣ ስቶቭ እንዲኖረኝ ይፈልጋለው። አድጋ ቁምሳጥን አለ፣ ክችን ታብኔት አለ፣ እሱ ደግሞ ቀጣይ ቀስ በቀስ እስከ ገና ድረስ ወይም ደግሞ እስከ ሂዳር ወይም ደግሞ እስከዚህ ሁለት ወር ድረስ በቃ ቀይና ሟርቼ ጨርሳለሁ ብዬ ተስፋ አድርጋለሁ። በዚህ አጋጣሚ እውነት ለመናገር እቃ በጣም በጣም በጣም እየተወደደ እየጨመረ ነው የሚሄደው። ከአሁኑ እቃ መግዛት ያሰባችሁ እህቶቼ ፕሊስ እንደምንም ብላችሁ ሰው ካላችሁ በጣም የምትቀርቡት የምትወዱት እንዲሁም ደግሞ የእኔ የምትውት ሰው ካላችሁ ገንዘባችሁን ልቃችሁ እቃ አሟሉ። እቃ በጣም አስፈላጊና ወሳኝ ነገር ነው። በተለይ ደግሞ ትዳር ውስጥ ለመግባት ካሰባችሁ በአሁኑ ሰዓት አረባ አገር ሰርተን ስንት አመት ሙሉ ለፍተን ኢትዮጵያ ስንሄድ የምንፈልገው ነገር ቤታችን ጎደሮ ከሆነ ወይም የሆነ የተሟላ ነገር ከሌለ እርግጠኛ ነኝ፣ እግዚአብሔር ነው የምላችሁ፣ በጣም ነው የሚከፋችሁ በጣም ነው የሚደብራችሁ። እኔ ሰር የማውቀው ነው። እኔ እንኳን ለረፍት ሲሄድ የሆነ ነገር ፈልጌ ካጣው ምን ያህል እንደምናደድ ምን ያህል እንደምበሳጭ እኔ ነኝ የማውቀው። ከዛ መጥቼ ያ ነገር እንዲሟላ ወይም እንገዛ አድርጋለሁ ማለት ነው። ይሄ ምንድነው ምላችሁ እኛ ስደት ላይ ያለን ልጆች በጣም ኢትዮጵያ ስንሄድ የሚከፋን ኢትዮጵያ ስንሄድ ለምን ለምን ነው እቃ ይለልኝ ለምን ነው ያልተሟላው ብለን የምናስበው፣ ለምን ታውቃላችሁ? ውዶችዬ አንደኛ እኛ ለሰዎች አሁን ለምሳሌ የ25 ሺህ ብር እቃ ቤታችን ቢጎን 25 ሺህ ብር ለሆነ ሰው ልከን ይሆናል፣ ወይም ደግሞ ለቤተሰብም ልከን ሊሆን ይችላል። እንዴት ለነሱ በቃ እንደዛ አድርጌ እኔ ለምንድነው አሁን ያ ነገር የሌለኝ? በቃ በጣም ነው የምትበሳጩት። ስለዚህ ከመበሳጨታችሁ በፊት በስነ ስርዓት እንዳልኳችሁ እነዚህ ወሳኝ ወሳኝ የሆኑ የቤት እቃዎች፣ ይሄ ስሀ አንዱ ጭቆ ምናምን እሱ አያሳስበኝም። እኔ በነገራችን ላይ ቁምሳጥንም አያሳስበኝም። በሻንጣ ይቀመጣል ልብሴ ያን ያህል ብዙም አይደለውም። ግን በተለይ የኩሽና እቃ፣ የሳሎን ዕቃ ቤታችሁ ግዳ ሲመጣ እንዲህ፣ በተለይ ደግሞ የሰው አፍ በእርግጥ እኔ ለሰው አልኖርም። ግን ሰዎች ባወሩት ነገር ቤተሰቦቻችሁ ይሳቀቃሉ። እነሱ የእሷን ገንዘብ ሲበሉ ነው። የእሷን እንትን እንደዚህ ሲያደርጉ ነው። እሷን ባዶ ቤት ገባች ባዶ ቤት የተቀመጠች በጣም ይሄ መባሩ እናት አባቶቻችን ሲሰሙ ምን ያህል አይምሯቸው እንደሚጨናነቅ አይምሯቸው ብዙ ነገር እንደሚያስብ ወይኔ ልጄ ምናም በቃ ለእነሱ እድሜ ልካችን የራትን ያህል ነው የሚሰማቸው። ምን አሁን ለቤተሰቦችን በፊት በፊት ነበር እንጂ አሁን በር ሲመጣ ካልሆነ በስተቀር ወይ የሆነ ነገር እንጂ አለቅም በየወሩ ሰው። ግን እነሱ የሚያስቡት አሁን ላይ እኔ ስደት ላይ ያለሁት ለእነሱ እንደሆነ ነው የሚያስቡት። ግን እኔ ለእናት ለአባቴ፣ ለእህቶች ሳይሆን ለራሴ ለህይወቴ፣ ለወደፊት ለኑሬ ነው እየለፈ ያለሁት። ግን እነሱ የሚያስቡት እንደዛ ስለሆነ ለእናንተም ስትሩ ለቤተሰብም ስትሉ ከሰው አፍም እንዳትገቡ ቢያንስ ቤት የግድ ሊኖራቸው አይገባም። ግን በቃ ኢትዮጵያ መኖር ስታስቡ ቢያንስ ትንሽዬ የቤት እቃና የምትንቀሳቀሱበት ነገር መያዝ አለባችሁ። ኢትዮጵያ ስትሄዱ በትንሽ ብር ስራ መስራት ትችላላችሁ። በትንሽ ብር ግን እቃ መግዛት አችሉም። ለምሳሌ ያው መቶ አርባ አምስት ሺህ ብር አወጣው፣ መቶ ሀምሳ ሺህ ብር በሉት፣ ለእቃ ማለት ነው። መቶ ሀምሳ ሺህ ብር ኢትዮጵያ ብሄድ ወጣ ብዬ የሆነች ቦታ የሆነች ነገር ልስራ ብር እሰራለሁ፣ ግን እቃ ብል አይገዛልኝም። በቃ እዚሁ ካራላሟለው በስተቀር ኢትዮጵያ ቆጥቤ ገና ምናምን ጭራሽ ይሄ የማይታሰብ ነገር ነው። በቃ እንደዛ ስለሆነ ፕሊስ ፕሊስ እቃችሁን አሟርታችሁ ወደ አገራችሁ ብትገቡ በጣም ደስ ይለኛል። ስለዚህ አሁንም ድረስ በርቺ ሙሉዬ በርቺ፣ እስኪ ጠንክሬ ጎበዝ በሉኝ። እኔ በነገራችን ላይ ስደት ላይ ሁሌም ስደት ላይ ትዳር መያዝ አልፈልግም ስደት ላይ መኖር አልፈልግም ከስደት ወደ ስደት መሄድ አልፈልግም በቃ ሰርቼ ያደችኝን ይዤ እዛው በሀገሬ ከእናት ከአባቴ ጋር ከእህት ከወንድሞች ጋር መኖር ነው የሚፈልገው ይህን ደግሞ ብዙ ጊዜ ይህንን የምናስብ እኛ ለቤተሰብ ለእህቶቻችን በቃ ሀገራችን የምንወድ ልጆች ነበር ይቀለኛል ለምደ ብዙዎቹ ብዙዎቹ ደግሞ ኢትዮጵያ ኢትዮጵያ መምጣት የሚፈልጉ ስንት አሉ አንቺ ኢትዮጵያ ኢትዮጵያ ትያለሽ የሚሉ ብዙ ሰዎች አሉ ግን መልበስም ማጌጥም መብላትም መጠጣትም መኖርም ደስታም ሁሉም ያለው በሀገር ላይ ነው። ሲከፋችሁ ሲደብራችሁ ቤተክርስቲያን ሄዳችሁ ቁጭ ብላችሁ የቤተክርስቲያኑ የጣኑ ሽታ፣ የቤተክርስቲያኑ ድምጥ፣ የመስጊዱ ድምጥ ሁላችሁም በየሃይማኖታችሁ የምትሰሙት ነገር ምን ያህል ከጭንቀት ምን ያህል ከመጥፎ ስሜት እንደሚያወጣችሁ እናንተ ናችሁ የምታውቁት። እኔ ነኝ ማቀው። ስለዚህ እንደ ሀገር የሚሆን ነገር ስለሌለ ሶ ማንም ሰው ሰርቶ በሀገሩ ላይ መኖር አይጠርም። አውቃለሁ፣ ሀገራችን ችግር አለ፣ ሀገራችን ሰላም የለም፣ ሀገራችን ብዙ ነገር አለ። ግን ማንኛውም ሰው እንደሚኖረው መኖር እንችላለን። በቃ አለቀ።